በዘለለ ዝርዝር ነገር እንኳን ተጽፎ ያላነበብንላት ድንቅናት ወንጌል ከመጻፉ በፊት እንደ ወንጌል የተመለከትናት ይቺ ነው የዝምታ ትምህርት ቤት። ይህ ጸጥታዋ ደግሞ ለሰዎች ብቻ ሳይሆን ለራሱ በመለኮታዊ ልጇም የተጠበቀ ነው። አክብሮላታል አምላኳ እግዚአብሔር መድኃኒቷ ልጇ ኢየሱስ ክርስቶስ ዝምተዋን አክብሮላታል። ስለ እርሷ ብዙ አልተናገረም፣ ክርስቶስም አልተናገረም። በጣም ይገርማል። አሁን ስለ ክርስቶስ ስለ እርሷ ያልተናገረው ክርስቶስ ድንግል ማርያም የማታስፈልግ ሆና ነው? ወዳጆቼ አይደለም፣ ዓለም እንደሱ ይመስለዋል። አቺ እኮ ባለሽቷ ማርያም እኮ ኃጢአቷን ልታራግፍ የመጣችውን ሴት እንኳን ስለ እርሷ እንኳን ሰብኮላታል ክርስቶስ ብዙ ኃጢአቷ ተሰሮላታል። መልካም ነገር አድርጋለችና ወንጌል በተሰበከበት ሁሉ እስከ ዓለም ፍጻሜ ለመታሰቢያዋ ሲነገርላት ይኖራል ብሎ እንዲህ ያለ ታላቅ ኪዳ እዛች እንኳን ለባለ ሽቶ ማርያም ቃል ገብቶላታ እ ለእሷ ቃል የገባላት አምላክ ለድንግል ማርያም ተመልከቱ እንዴት ባለ መንገድ ነው ወዳጆቼ። ድንግል ማርያም ላይ የሚጨክነው ክርስቶስ በፍቅር የተከፈለ ልብ የለውም። የእኔና የእናንተ አምላክ ግን አከበርላት፣ ዝምታዋን ወደደላት በቤተ መቅደስ ውስጥ ስታደግ ከፍ ያለ ታበራ ነበረ። እንደ በመቅደስ ውስጥ በተለየ መንገድ የምታበራ ፀሐዩን ልትገልጽ የተዘጋጀች ኮከብ ሆና የምትታይ ነበረች። ስለዚህ መናገር ትችል ነበር፣ አልተናገረችም። ዝም እኛ እኮ አንዳንዴ ስለተሰለን ስለተሰለን የገባነውን ስለተሰተን ሰባኪው ያልተናገረልለት እግዚአብሔር ያልሰማ ይመስለናል። አያችሁ ድንግል ማርያም ይሄ ሁሉ በጎ ስጦታዋን ለዓለም ያበረከተችውን በጎ ስጦታ ዝም ምን ያለችው ምን ለዚህ ነው የዝምታ ትምህርት ቤት ያሏት። በተለይ በተለይ እግዚአብሔር በሰው ልጆች ውስጥ ለሚፈልገው የንጽህና የፍቅርና የሞራል ልዕልና ምልክት ናት እመቤታችን ቅድስት ድንግል ማርያም። ዓለም ያጣውን ነው ዓለም ያላገኘው የነን ነው ወዳጆቼ። ለዚህ ነው ታላቁ አባታችን ቅዱስ ቄርሎስ ምን ይላል? ወላዲተ አምላክ ወላዲተ የእግዚአብሔር ቃል እናት ትምህርት ሆነችን። ወላዲተ እግዚአብሔር ቃል ከሆነት ልማደ የእግዚአብሔር ቃል እናት ትምህርት ሆነችን ይላል። ራሷ ሕይወቷ አስተማረችን፣ አይደለም የሚለው ልክ እኔ ቆሜ እንደምሰብካችሁ ሌሎች መምህራን እንደሚያስተምሯችሁ አስተማረች አይደለም። ራሷ ትምህርት ሆነችን ነው የሚለው አርአያ ሆና፣ እግዚአብሔር የሚፈልጋቸው በስከ ሰው ልጆች የሚፈልጋቸው ሙሉ ነገሮች የተገኙት በእመቤታችን በቅድስት ድንግል ማርያም ሕይወት ነው። የታላቁ እግዚአብሔር ምስጢር ሰብሳቢ መዝገብ ናት። በጣም ይገርማችሁ ጌታችን ከቃሉ ጋር ናቸው አደለም። ሁላችሁ እግዚአብሔር ከሁላችን ጋር ይሁን። ጌታችን ኢየሱስ ክርስቶስ አንድ ሁለት ቦታ ደቀ መዛሙርቱን የተለየ ክብሩን አሳይቷቸዋል፣ ዓለም ያልተመለከተውን ክብሩን በደብረ ታቦርና በፊልጶስ ቂሳሪያ በፊሊጶስ ቂሳሪያ ማንነቱን ጠይቆ መልስ ከሰጡት በኋላ ይህንን ስጋና ደም አልገለጠላችሁም አለ። ከዚያ ግን ለማንም እንዳይናገሩ አስጠነቀቃቸው ይላል፣ ለማንም ሁለተኛ። በደብረ ታቦር በታቦር ተራራ ታላቁን ብርሃን ከገለጠላቸው በኋላ የተመለከቱትን ለማንም እንዳይናገሩ አስጠነቀቃቸው ይላል። እመቤታችን ቅድስት ድንግል ማርያም መልአኩ ሲያበስራት፣ ሂድና አብስራት ተባለ እንጂ እንዳትናገሪ ተጠንቀቅ ይበላት አላለም። አይገርማችሁ? እንዴት ያመናት እግዚአብሔር እንዴት አመናት፣ አላለም ለዚህ ነው ታምረ ማርያማችን። መልኳ እንደ አምላክ መልክ ነው፣ ሐሳቡም እንደ አምላክ ሐሳብ ነው። ማለት ምን ማለት ነው? የእግዚአብሔርን ሐሳብ ለመሸከም በምስጢር ለመያዝ የተዘጋጀች ንጹሕ መቅደስ። ወዳጆቼ አሁን ሳና ከተማ ቀን ላይ በጣም ጭወት አለ ምናምን ክድርግር ነው ሙዚቃው አለ ምናምን አለ እና ከዚያ ከጥ ግርግር ካለበት አካባቢ ቀን እንኳ ዝም ብላችሁ ወደዚህ ቤተ ክርስቲያን ያመጣችሁ ልክ እዚህ ግቢ ስትገቡ ጸጥ ያለ ነገር አትሰሙ አትሰሙ ይሄ እግዚአብሔር መገለጫ መቅደስ ነው አያችሁ ዝምታ እመቤታችን አማናዊት መቅደስ ናት በዝምታ እግዚአብሔርን የምታሳይ እኛ በጮት እንኳን ማሳየት አልቻልንም ወዳጆች እግዚአብሔር አልቻልንም ለዚህ ነው የዝምታ ትምህርት ቤት ያሏት ድንግል ማርያም የቅዱሳት መጻሕፍት አእምሮ ያልደረሰበት ማንነት እያንዳንዱን በልቧ ይዛ የኖረችው በየዋህነት፣ በትህትና፣ በጸጥታ መንፈስ ተሞልታ የክርስቶስን መድኃኒትነት፣ ስለ እርሱ የተነገሩትን ቃላት፣ የነቢያቱን ትንቢት፣ ታሪክ፣ ማዳኑን፣ ቤዛነቱን ዝም ብላ እያሰላሰለች እያሰላሰለች እየተደነቀች የኖረች ለእግዚአብሔር እግዚአብሔር ለሰው ያለውን ፍቅር ልጁን በመስጠት ለሰው ልጆች የገለጠውን ፍቅር በልቧ እያሰላሰለች የምትናገርበት ጊዜ አጠራት። ያንን ፍቅር በማሰላሰል ዝም፣ አስደናቂ ነው። ለዚህ ነው የዝምታ ትምህርት ቤት ያሏት። አያችሁ፣ ዝም በልቧ ነው እያሰላሰለች የኖረችው። ለዚህ ነው በሉካስ ወንጌል ምዕራፍ አስራ ሁለት ቁጥር 19 ላይ ወቶ ወዲሁ ልስተልባ ማርያምን ግን ይህንን ሁሉ በልቧ ትጠብቀው ነበር እስቲ በልቧ ትጠብቀው ነበር በሉ? በደንብ ጮክ በሉ በምን ትጠብቀው ነበር በልቧ ትጠብቀው ነበር ማለት አትናገረውም ነበር ዝም ዝም እኛ ኮ በእንቅልፋችን ልብ የሆነ ቅዠት ቀይሴ ስትመጣ ማርያምን አየው ለማለት እንቸኩል የለም ወዳጆች ጊዮርጊስን አየው ለማለት እንቸኩል የለም ድንግል ማርያም የሆኑት ታላቅ የነገረ መለኮታዊ ክስተት የተከናወነባት አስደናቂ ብላቴና ዝም። አባ ሕርያቆስን ለክብር ሆናው በቤተ መቅደስ በካህናቱ ሲፈተን አንደበት ሆናው ታላቁን የነገረ ከውን መለኮት ምስጢር ያከናወነችለት እሷ ነበረች። ኋላ ያንን ምስጢር በጆሮ ሹክ እያለችው እየሰማ ብዙ እየተናገረ ሄዶ ብዙ እያለ ሄዶ ወደ ነገረ ሥጋዌ ሲደርስ ድንግል ሆይ ይህ ነገር እንዴት ነው አለ ጠየቀ። ሰባቱ የሰዓት መጋረጃ በማሕፀንሽ ወደ ተዘጋጀ ብሎ ሲጠይቃት አልመለሰችለትም። ዝም። አልመለሰችለትም። ይሄ ነው ድንግል ማርያምን የእርሷ ጥልቅ ዝምታ ልጇን ራሱ አከበረላት። አከበረላት። በቤተልሔም በረት ስትወለድ እመቤታችን ቅድስት ድንግል ማርያም ጌታን ስትወልደው በቤተልሔም መላእክት ዘመሩ፣ መምህራን ሰበኩ፣ እረኞች አመሰገኑ። በጣም የሚገርመው እዚያ ቤተልሔም በረት አካባቢ እረኞችም ዘምረዋል መላእክትም ዘምረዋል። ማርያም ግን እንዲህ አለች የሚል አታነቡ። ዝም። ያ ታላቅ ደስታ ሌሊትን ማብራት የቻለ ጨለማን ማብራት የቻለ ብርሃን ከማሕፀኗ እየፈለቀ ዝም። አስደናቂ ነው። ቅድም እንደነገርኳችሁ በታላላቅ የክብር አደባባዮች ክርስቶስ ክብሩን በገለጠባቸው አደባባዮች እመቤታችን ቅድስት ድንግል ማርያምን አንመለከታትም። ከፊት አናያትም፣ አናየትም። በዕለት ሆሳይና እንኳን ሆሳይና በአርያም እየተባለ የምስጋና ጌታ ግባ ተብሎ ሲዘመርለት የተጫነባት አህያ እንኳ በወንጌል ተጽፎላታል። ድንግል ማርያም ግን እዚህ ጋር ነበረች የሚል አታነቡም። አትታይም እዚያ ጋር። የሚገርም ነው እሷ ትደነቅ ነበረ። በማዳኑ ትደነቅ ነበረ። በማዳኑ ትገረም ነበረ በሚሆነው ነገር እየተደነቀች ከመልአኩ ብስራት ጋር እያጣጣመች እንዴት ባለ መንገድ ዓለሙን እንደሚዋጀው እያየች በመደነቅ ዝም ብላ ይኖረች። ዝም ዝም። ዲያብሎስ ስለዚህ ነው የሚጠላት። አንድም ቦታ እዚህ ጋር ብሎ መቤታችንን እዚህ ጋር አሳትቋት አይልም። አያችሁ፣ አንድም ቦታ አላገኛት ሞክሯል። አንድ ጊዜ ገና በጽንሷ ወራት ማየ ዘለፋ በማጠጣት ሞክሯል እመቤታችን ቅድስት ድንግል ማርያምን ለማዋረድ አልቻለም አልቻለም በወለደች ጊዜ የአንድን ታላቅ ማዳን ምክንያት እንዳትሆን በሄሮድስ ብዙ ህፃናትን አስፈጅቷል እዚያ መካከል ክርስቶስን አግኝቼ እሱንም ሸኝቼ እሷንም አስለቅሳለሁ ብሎ ሞክረዋል አላገኛትም ወዳጆች ለምን ጥልቅ ዝምታዋ ክርስቲያኖች አንድ ኦርቶዶክሳዊ ወንጌልን የሚረዳው እንዲህ ነው። ወንጌልን የምንረዳው ግዴታ የተጻፈ ብቻ አንልም። እኛ የተጻፈ ብቻ ሳይሆን ራሱ በወንጌል ልክ እመቤታችንን ቅድስት ድንግል ማርያምን የምንመለከትበት አይን ኦርቶዶክሳዊ አይን የልብ አይን ይባላል። ዓለም ሊያዩ የማይችለው እኛ የምንረዳው ጥልቅ ነገር። ይሄ ብቻ አይደለም። በሕፃንነቱ ወራት ጌታችንን በእጇ ታቅፋ ወደ ቤተ መቅደሱ በገባች ጊዜ ወደ መቅደሱ በገባች ጊዜ ያ ታላቁ አረጋዊ ስምኦን ከእጇ ተቀብሎ በእጇ ላይ በክንዱ ላይ አድርጎ አቤቱ አይኖቼ ማዳንን ተመልክተዋል ባሪያናውን ታሰናብተዋል ብሎ ከተናገረ በኋላ አንድ ታላቅና የሚያሳዝን ትንቢት ተናገረባት። አንቺ ሴት በነፍስሽ ሰይፍ ያልፋል አላት። ያልፋል አላት። ይህን ታላቅ ትንቢት ሰምታ ዝም አልጠየቀችም። ዝም ዝም አባ አጋቶን እንኳ ዝምታን ሞክሮ በአፉ ድንጋይ ኑሮ ለረጅም ዘመን ኖሮ ሰይጣን እንዲናገር ስለወደደ ብቻ አልናገር ብሎ ቢያስቸግረው አንዴ ሲሰደብ አንዴ ምን ሲል መጨረሻ ላይ ግን አንተ መናፍቅ አለው። ዲያብሎ ሳየጭ ያኔ አልቻለም። ማባጋቶ እምነቱን ስለሚወድ ነው። በእርግጥ ምስክርነቱ ከአፉ አውጥቶ እኔ መናፍቅ አይደለሁም አለ። ድንግል ማርያም ምንም አላለች። ዝም ዝም በክርስቶስ ላይ የስድብ ቃላት ፈሪሳውያን ጸሐፍት ፈሪሳውያንን፣ ሰይጣን ሲያስወጣ ዝም። ይሄ አናውቀውም የጸራቢ ልጅ አይደለም የሚል ድምፅ ስትሰማ ዝም። እሷ ከማን እንደሆነ ታውቃለች፣ ግን ዝም። አስደናቂ ዝምታ። እስቲ አስቡ ክርስቲያኖች፣ የምንም ትንሣኤውን ብታውቅም አንድ ልጇ ነው፣ አካሏ ነው፣ ከሰውነቷ የተከፈለ ነው ከስጋዋ ስጋ ከነፍሷ ነፍስ ነስቷል። በተዋህዶ ከብሮ ከእርሷ የነሳውን ስጋ እንደው ሴንስ ያደርጋል። ባዮሎጂካሊም እኮ ሰው አንድ እናት ልጇ የሆነ ነገር ሲደርስበት ቤቷ አንጀቷ ስፍ ስፍ ይላል። ከሷ የተከፈለ ስለሆነ ታውቃለች። እንኳን ተመልክታ ቀርቶ እና እቺ እናት ተመልከቱ። ብዙ የኢየሩሳሌም ሴቶች ደረታቸውን እየደቁ እየደቁ እየደቁ ደግነቱን እያስታወሱ ሲያለቅሱለት ያንን በደም የተለወሰ ሰውነት እየተመለከተች ብዙ አልቃሾች እያየች ከአንድ እናት ምን ሊጠበቅ ይችላል ወዳጆቼ? አብሮ ደረት መምታት አይደለም፣ አብሮ ማልቀስ አይደለም፣ አብሮ የእናትነትን ፍቅር መግለጥ አይደለም። በጣም የሚገርመው በቤተልሔም የተመለከተችውም ደስታ አንደበቷን አልከፈተውም፣ ዝምታዋን አልሰበረውም። በዚያም የተመለከተችው ጥልቅ ሀዘን በልቧ አስለቀሳት እንጂ ከአፏ አያችሁ፣ ባይኗን አልተመለከትም፣ አላሳየችም። ደስታውም ሀዘኑም ዝምታዋን ያልሰበረውም። ድንቅ የዝምታ ትምህርት ቤት ዝም ስለዚህ ክርስቲያኖች ወንጌል በዝርዝር ለምን አላገኘም ለምን አልጻፈላትም ብላችሁ ብትጠይቁ፣ ራሱ አምላካችን ክርስቶስ ዝምተዋን አከበረላት። አንድ ቦታ እንደውም እንዲህ አለ ክርስቶስ። አንዲት ሴት ወደ ክርስቶስ ተጠግታ አንተን የወለደች ማህፀንና ያጠቡጡቶች ብፁዓን ናቸው አለች። ይህን ስትናገር አዎን አለ ክርስቶስ፣ ምስክርነትን ሰጠና አዎን አለና፣ ቀጥሎ ግን ምን አለመሰላችሁ? ብፁዓንስ አለ ቃሌን ሰምተው የሚተገብሩ እነሱ ናቸዋል። አያችሁ ነው የሚሰሙ እነሱ ናቸው። ክርስቶስ ያከበረላትን ይህን ዝምታ ዝምታ ክርስቶስ ራሱ ያከበረላትን የሱ ተከታዮች የሆኑ የሱ ደቀ መዛሙርት የሆኑ ሐዋርያትም ይሄንን ዝምታዋን አከበሩላት። በጣም የሚገርማችሁ ክርስቶስ ካረገ በኋላ እንኳን የሱ ምትክ ልትሆን የምትችለው ከደቀ መዛሙርቱ መካከል እሷ ናት። ምክንያቱም እሷ እናቱ ናት። እንደምታውቁት ልጅ የናት እናት የልጅ ወራሽ ናት፣ ልጅም የእናት ወራሽ ነው። እንደሚታውቁት እናት ናት። በመጀመሪያዋ ቤተክርስቲያን በሉ ክርስቶስ እንግዲህ ተነስቶ ልጄ ተነስቶ አድርጓል አሁን እኔንኛ አጠገባቸው ያለሁት ከፊት ልታይ የሚገባው እኔ ነኛ አለችም አላለችም። በጥንቷ ቤተክርስቲያን ህይወት እንኳን እመቤታችን ቅድስት ድንግል ማርያምን በአስደናቂ ትህትናዋ ከሐዋርያት ጀርባ ነበር የምትታየው። ይሄ ሁሉ ምንድነው ብትሉኝ የድንግል ማርያም ጥልቅ ዝምታዋ ነው። ለዚህ ነው ሊቃውንቱ የዝምታ ትምህርት ቤት አሏት። ወዳጆቼ አሁን ኦርቶዶክሳውያን ስለ ድንግል ማርያም ማቴዎስ ምን ብሏል፣ ሉቃስ ምን ብሏል ብላችሁ መጠየቅ ትታችሁ እንዲበሉ ዝምታዋ ራሱ እመቤታችን ራሷ ወንጌል ናት። የምትነበብ ወንጌል ወንጌል ክርስቶስን የገለጠው በፊደል ነው። ወንጌል ክርስቶስን የገለጠው በቀለም ነው። ድንግል ማርያም ክርስቶስን የገለጠችው በሚዳሰስ ስጋ ነው። ስሟ የተመሰገነ ይሁን። በሚታይ አካል ነው የገለጠችልን። ተመልከቱ፣ እርሷ በሚታይ አካል የገለጠችውን ነው ወንጌል የጻፈ ለት እዚያ ያንን ታላቅ ያንን ታላቅ አካል መድኃኒት በአካል ከመግለጥ የሚበልጥ ምንም አይነት ክብርና ጸጋ የለም። እዚህ እሱን እየተተረጎምን እሱን እየተረጎምን እሱን እያብራራን እሱን እየተናገርን በእርሷ እየተደነቀን እንድንኖር እመቤታችን ቅድስት ድንግል ማርያም ዝም አለች። በጥንቷ ቤተ ክርስቲያን እርሷ የዝምታ ትምህርት ቤት ናት። ዲያብሎስ ማንነቷን ያልሰበረው፣ ያላሸነፈው፣ በፍትወት ያላጠቃት፣ ምኞቷን ተከትሎ ያልፈተናት ከፈተናውን ድል ነሥታ አሸንፋ ዓለም ሁሉ ተደሞባት በዚህ ዓለም ላይ ከፍ ብላ አፏን ከፍ አድርጋ ሳታወራ አፏን ከፍ አድርጋ ሳትስቅ እንዲህ አይነት ቦታ እንዲህ ተናገረች ሳትባል ተመልከቱ፣ እንዲህ ሳትባል በከበረ የእናትነት ጸጋ ለቤተ ክርስቲያን ታላቅ የህይወት ምልክት ሆና ከዚህ ዓለም ሞትን አስተናግዳ በልጇ ስልጣን ተነስታ በሰማይ ደግሞ በእግዚአብሔር ቀኝ ተቀምጣለች። ያቺን መልክ ለማየት ደግሞ እኛ ወደዚያ መንገድ እንጓዛለን። ከዚህ ወደዚያኛው መቅደስ መሻገር ማለት ይቺን የዝምታ ትምህርት ቤት ድንግል ማርያምን እንደ አዲስ እየተመለከትናት እየተደነቅንባት እያመሰገንናት እየተማርንባት ሌላ የህይወት መንገድ እንድንኖር የተረፈችልን የዘላለም ወንጌል ናት። ከመቤታችን ረዴት በረከት ያሳርፍብን። ከዝምታዋ ተምረን እርሷን ፊደል አድርገን ሕይወታችንን ለማይገባ ነገር እንዳንሰጥ መጽሐፍ ቅዱስ እንዲህ ይላል አፉን የሚጠብቅ ነፍሱን ይጠብቃል ይላል። አያችሁ አፉን የሚጠብቅ የነፍሳችንን ጸጋና ክብር የምንጠብቅበት አንዱ መንገድ ተናጋሪ በበዛበት የጩኸት አሸናፊነት መስሎ በታየበት በዚህ ዘመን ዝምታን ከድንግል ማርያም ተምሮ ኦርቶዶክሳዊ ለዛን መጠበቅ ነው። እንዲህ ባለ ለዛ እንድንኖር መድኃኔዓለም አባታችን ይርዳን፣ ከመቤታችን በረከት ያሳትፈን ዜርስትልን